ለኢትዮጵያ ሲዋደቅ ኑሯል። ተማሪዎችን ታክሲ እየከፈለ ሲያስተምር ኑሯል። ከአይሁድ ጋር ስለቆመ አንድን ኢትዮጵያዊ ክርስቲያን ለኢትዮጵያ ምንም አላደረግክም ከዚህ በፊት ብዬ አልናገርም። እኔ በቆምኩበት ስላልቆመ መብቱ ነው፣ ምርጫው ነው። አንድ የሚያደርገን አንድ ሀገር ነው። ግን አንድ የሚያደርገን አንድ አስተሳሰብ የለም፣ አንድ ፍላጎት የለም። ሙስሊሞች በጋዛ ጉዳይ ላይ በኢራን ጉዳይ ላይ አይደለም፣ በጋዛ ጉዳይ ላይ በጣም ይነዳቸው ነበር፣ እኔን ጨምሮ ማለት ነው። በጣም ሆስፒታል ይፈርሳል፣ ሆስፒታል ይደበደባል፣ ሕፃናት እጃቸው ይቆረጣል፣ ሰውነት አካላቸው ይቆራረጣል፣ ምናምን ዓለም ስም ጭጭ ብለዋል። ታዲያ አላህ ሲፈርድ፣ አላህ ሲፈርድ እነዚህ ገዳዮች አቻቸው ጋር ጦር እንዲማዘዙ የልብ ልብ ሰጣቸው ተወከሱ ወደ ኢራን ተተወከሰባቸው ተወከሱ ተተወከሰባቸው መጀመሪያ መተወከስ እንጂ የሚተወከስባቸው አልነበረም ምላሽ የሚሰጣቸው አልነበረም። ቢኮዝ እስራኤላውያን በማዕቀብ ውስጥ ያሉ ማንኛውም ሀገር ቴክኖሎጂ እንዳይጠቀሙ ያገዳቸው የዚህ ምድር ጭቁን ህዝቦች ናቸው ይሄ ምድር በጣም እጅግ በጣም የጨቆናቸው ህዝቦች ናቸው ሰው ለኢራን አግዣ አይደለም በነገራችን ላይ ኢራን ግን እኔም ማድረግ የምፈልገውን እያደረገች ነው እውነቴን ነው የምላችሁ እኔ ማንኛውም ሰው ሲበደል ማየት በተለይ ደካማን የሚበድል አለም በአንድ ጎራ ቢሰለፍ እኔ ብቻዬን እቆማለሁ ችግር አለብኝ ይህ ሰው ይህ ሰው በዚህ ሰዓት በዚህ ስታንድ ላይ የቆመው ስስልባቸው ስለሆነ ለጥቅም ነው አንደኛ ሌላኛው ስስልባቸው ደግሞ ኢስላምንና ሙስሊሞችን መጥላትና ማጥላላት ለተስፋፊ ወንድሞቻችን ስስልብ ነው። ኢስላምንና ሙስሊሞችን ኢስላሞች አለ ኢስላሞች የሚባል ነገር የለም። አንድ ኢስላም ነው ያለው። ሙስሊሞች አላ የኢትዮጵያ ኢስላሞች ምንም ለኢትዮጵያ ኮንትሪቢዩት አላደረጉም ብሎ ነው የተናገረው። ምንድን ነው ምክንያት ሲባል ከእስራኤል ጋር አልቆምነው ወተፋ ብርዙ ምን አይነት ሰው ምን አይነት ጭንቅላት እንዳለህ አላውቅም። እየነገርኩህ ኖ እኔ በቆምኩበት መስመር አልቆምክም ብዬ ከኢትዮጵያዊነት አላስወጣህም፣ ላስወጣህም አልፈልግም፣ የማስወጣት አቅምም የለኝም። ለኢትዮጵያ ምንም አላደረክምም አልልህም። የመቆም ፍላጎት ካለህ መቆም ትችላለህ። ሐሰትን እውነት ነው ብለህ የመቆም ፍላጎት ካለህ መቆም ትችላለህ። የሕፃናትን መጨፍጨፍ ልክ ነው ብለህ መቆም የምትፈልግ ከሆነ መቆም ትችላለህ። ያንን ስለ ቆምክ ግን ማንነትን ልነጥቀህ አልታገልም። ያበረክትከውን ለኢትዮጵያ ያደረግከውን ልነጥቀህ አልፈልግም። ይሄ ግን ሊነጥቀን ሞከረ። ከዛ ዝንጀሮ ነህ አልኩት። አይመስልም አይመስልም። ይሄ ሽባግሌ የማንንም ራይት ነጥቀህ ራይቴ ይከበርልኛል ብሎ ነገር የለም። መብቴን አክብርልኝ፣ መብትህን አከብርልሃለሁ። መብቴን ከነፈከኝ፣ መብትህን እነፍግሃለሁ። ኢትዮጵያዊነት ማንነቴ ነው። ዋጋ አያቶች የከፈሉበት ነው፣ ዛሬም የሚከፍሉበት ነው። ታክስ እየከፈሉ የሚኖሩባት ሀገር ነች። ምንም አላበረከቱም ብለህ ስትክደኝ እኔ ላከብርህ አልችልም። አይመስልም እኔ ያልኩት በቀላሉ ወይ ንግግሩ አያቅ ወይ ንግግሩ አያምር ወይ መልኩ አያምር ወይ ቁመናው አያምር ነው ያልኩት እችን ይዞ የህይወት ታሪኩን ሌላ ጨምር ይለታለሁ በዚህ ሰውዬ የተማራችሁ ሰዎች እንደገና መማር አለባችሁ ብዬ ነው የተናገርኩት ቢኮዝ ምንም እውቀት የለውም የጥንት ታሪክ ያላቸውን ህዝቦች ከብትረኞች ናቸው ብሎ ለገንገበት ተከታዮቹ ያስፈነጥዛቸዋል። የጥንት ታሪክ ያላቸው ራሳቸው የሰሩት አይደለም፣ ከሌን የሰራል ማና የሰራላቸው። ኢራኖች እውነቱን ለምን አትነግራቸውም? ማዕቀብ ውስጥ ያለች ሀገር ነች። ማንም አይረዳትም፣ ያች ነገር ማንም አይረዳትም። ፋክቱን እንደዚህ አይነት የሚታወቁ እውነቶችን እኔ እንኳን ተመራማሪ ነኝ የታሪክ ምናምን የማልለው ሰውዬ የማውቀውን ታሪክ የማታቅ ሰውዬ እንዴት መምህር ብዬ ልቀበል ይችላለሁ? አንተ ያስተማርካቸው ሰዎች እንደገና መማር አለባቸው ብዬ ነው ምለው። ወያኔ ከተሸነፈ ቆለጤን አሳያለሁ ብለህ ነበረ እና ኔን ቆለጥ ማየት ፈለግ? ኦኬ፣ ወያኔ ተሸነፈ። አልተደራደረም፣ ተደራድሮ አይደለም ቁጭ አለው። ማሸነፍ ማለት እኮ መደራደር ማለት አይደለም። አሁን እዚህ ጋር ትመጣና እኔን እንደዛ ትለኛለህ ትሄድና ደግሞ አማራንና ትግሬን የሚያጣሉት እነማመድ ናቸው ም ብለህ ታወራለህ ምን አይነት እስስት ባህሪ እንዳላችሁ ራሱ አላውቅም የምሬ ነው አሁን አንድ ዜና አስደምጣችኋለሁ የትግራይ ተፈናቃዮች ወደ ሌላ አቅጣጫ ወሰደኝ ይሄ ኮሜንት ጻፊው ማለት የትግራይ ተፈናቃዮች ወደ ቀያችን መልሱን ብለው ሰላማዊ ሰልፍ ወጥተዋል ወደ ቀያችን መልሱ ብለው ወደ ቀያችን መልሱ። ለዚህ ነው ተበዳይን ተበዳይ ላይ አጨክኑ እምለው እኔ። ተበዳይ ላይ አጨክኑ ድንበር አይኖራችሁ ለተበዳይ። ወገኔ ነው ወገኔ አይደለም አትበው። ተበዳይ ከሆነ ወገንህ ነው። ወደ ቀያችን ወደ ወልቃይትና ራያ መልሱን ብለው በትግራይ መንግስት ላይ አመፅ አንስተዋል። ሰላማዊ ሰልፍ ወጥተዋል። ይህን ሰላማዊ ሰልፍ ግን እነዚህ እኛን የትግራይና የአማራ ህዝብ እንዳይስማማ ትሰራላችሁ የሚሉን ሰዎች ራሳቸው ያንን ሰላማዊ ሰልፍ ህዝቡ ተበድሏል ብሎ ለድምፁ ድምፅ ከመሆን ምንድን ነው እያሉ ያሉት። ይህንን ህዝብ እንዲወጣ ያደረገው ህወሓት እኔ ህወሓትን እጠለዋለሁ በአሁኑ ሰዓት ህወሓት ነው ብለው ሲቀጥፉ ያቸዋሉ። ህወሓት እንዴት ነው ህዝቧን በራሷ ላይ አመፅ ልታስነሳው? ህወሓት እንዴት ነው ህዝቧ በራሷ ላይ ሰላማዊ ሰልፍ እንዲወጣ የምታደርገው? ይህን ይሄንን እውነት ስለነገርን ታብዳለ፣ ስህተት ትሰራለ። ሰሜናዊነት ሰሜናዊነት መለሰ ሰሜናዊነትን ታፈርሰዋል። እንደውም ትግሬዎቹ ሰሜናዊ አንድነት የፖለቲካ እንትን ለመመስረት በጣም እየታገሩ ነው። አንተ ነ የምታፈርስባቸው። ላስደምጥ፣ የሰራኸውን ዩቱቤ ላይ ጭኘዋለሁ። ላስደምጥ፣ የሰራኸውን ዘገባ አድምጡት የሰሩትን ዘገባ ከዛ መልሰው ለትግራይና ለአማራ ህዝብ አንድነት አብይ ነው ጠንቅ፣ ማመድ ከድር ነው ጠንቅ፣ ስልጤዎች ናቸው ጠንቅ ምናምን እያሉ ያወራሉ። አንተነ ጠንቅ ህዝቡ በጦርነቱ ጊዜ ተፈናቅ እያለው ወደ ቀያችን መልሱን ብሎ ሲናገር መልሱት ብሎ ከመደገፍ ህወሀት ነው ሰላማዊ ሰልፍ ያስወጣው። እንደዚህ ብሎ እንደዚህ አድርጎ አገር ሊመሰርት ምናምን እያክ የሴራ ዜና ትሰራለ። መልሰ ደግሞ የሰሜንን የፖለቲካ አንድነት የበጠበጡት ደቡባውያን ናቸው ትላለ። ደደብና አንተ የመጨረሻ ደደብነ እና ይህንን ሽማግሌ ሰውዬ የጠላውት በትግራይ ጦርነት ጊዜ ነው። አሁን ዜናቸው የሴራ ዜናቸውን አስደምጣችኋለሁ። ባይዘዊ ይህንን ሰውዬ ቆቦ ድረስ ሄዶ በቃ ትግር ያለቀለት ምናምን ትግርን ጨረስ ነው ምናምን እያለ በሚሰራ ጊዜ ነው ጥምድ አድጌ ያዝኩት። ጊዜና ወቅት ስጠብቅለት ነበር፣ አገኘሁት። በቃ አታምርም፣ ንግግርህ አያምርም። አሁንም ደግመዋል። ንግግርህ አያምርም፣ እውቀት የለህም። አባ ጨጓሬ ነው የምትመስለው። እናቴ ትሙት አላሻሄድ ነው አንተ። አጠገቤ ፊት ለፊት ቁጭ ብለ ምግብ አይበላልኝም። ቆርጣ አድርስለት ቆርጣ አድርስለት። ታዬ፣ አቶ ታዬ፣ ኦቦ ታዬ ብዬ ነበር ትላንት እንትን ያደረኩልህ። ኦቦነት አይገባም ለአንተ ከኦቦዎች እንደዚህ አይነት ምኑም የማያምር ሰው የለም አንተ። አቶ ነ አቶ ታዬ እንደ ሞጣ ቃራኒው ቆርጣ አድርስለት። እውነት እውነት እልሃለሁ አቶ ታዬ፣ አንተ ፊት ለፊቴ ቁጭ ብለህ ምግብ አይበላልኝም። አንተ ፊት ለፊቴ ቁጭ ብለህ ምግብ አይበላልኝም። ያስታውቀኛል። አባ ጨጓሬ ነው የምትመስለው። እኔ ጀጅ ያደረግኩህ በጥቁርነትህ አይደለም። ጀጅ ያደረግኩህ በአፍሪካዊነትህ አይደለም። እኔም ጥቁር ነኝ፣ እኔም አፍሪካዊ ነኝ። አንተ ግን ፈጣሪ ሲፈጥረህ በድሎ ነው የፈጠረህ። መልክ አልሰጠህ፣ ጸባይ አልሰጠህ፣ እውቀት አልሰጠህ የንግግር ችሎታ አልሰጠ ልክ ራስን እንደ ንግግር በቪዲዊነት በእንትንነት በኢትዮጵያ ጉዳይ ላይ የምናወራበት አካውንት ነው። ፎሎ አድርጎ ምናምን ደግሞ ልክ እንደ ትልቅ ነገር በሁለት በሁለት ሳምንቱ ምንምን በሁለት ወር ውስጥ የኔን ተከታዮች ደግሞ ሲሰድብ ማለት ነው የኔን ተከታዮች ሲሰድብ ኮሜንት የሚያደርጉልኝ ሲሰድብ ጭፍን ደጋፊዎቹ በኮሜንት በርታ በርታ ሲሉት ነበር አለ። እኔ ኮሜንትና ላይክ አይገርመኝም፣ አይሞቀኝም አለ። ኮሜንቱንም ላይኩንም እንደምታዩት ነው። አምሳ ሺህ በሁለት ወር ውስጥ ገብቻለሁ አለ። ካልገረመ ለምን ቆጠርክ? ወሩን ጭምር ለምን ቆጠርክ? ያልገረመን እኛ አለን አይደለ እንዴ? እኔ ቲክቶኬ ስንት አመት እንደሆነው አላቅም፣ ከአመት ግን አይበልጠው። በርካታ ቲክቶኮች ስለተዘጉብኝ በትግራይ ጦርነት ጊዜ ብዙ መስዋዕትነት አድርግ ያለው ከሰላሳ በላይ ፌስቡክ መስዋዕት አድርጌያለሁ ከሰላሳ በላይ ፌስቡክ ትንንሽ ፌስቡክ አይምሰልህ በመቶ ሺህ የሚቆጠር ተከታይ ያላቸውን ፌስቡኮች አስረክቤያለሁ በትግራይ ጦርነት ጊዜ ሶስት ዩቱብ ቻናል መቶ ሺህ ተከታይ ያለው መቶ ሀምሳ ሺህ ተከታይ ያለ ዩቱብ ቻናል መስዋዕት አድርጌያለሁ እንደማይፈቀድ እያወቅኩኝ ማለት ነው በትግራይ ህዝብ ላይ የሚደረገውን ጭፍጨፋ እንደዚህ አሳይ ነበረ በዛ ምክንያት ነው አለማሳየት ትችል ነበረ ዩቱቤ ከነዛ ጭቁኖች ቢበልጥብኝ ዜናውንና ትራጀዲውን ተናግሬ ምስሉንና ቪዲዮውን አለማሳየት እችል ነበረ። ትግራዋውያንን እየገደሉ ጉርጓዝ ሲከቱ አሳይ ነበረ ቢካዝ ህዝብ እንዲያይ ስለምፈልግ ያንን ደግሞ ዩቱብ ቻናል አይፈቅደውም ነበረ። እንደማይፈቅድ እያወቅኩ እንደሚቃጠልብኝ እያወቅኩ አሳይ ነበረ፣ ህዝብ ግፉን እንዲያይ። ግን አይቶም አይፈርድም አይቶም ግፍን አያወግዝም። በዚህማ የተገፉ ራሱ ሰሞኑን እያየናቸው ነው፣ ከግፈኛ ጋር ሲቆሙ ማለት ነው። እና ይህንን ሰውዬ የጠመድኩት ይህንን ሸረዲት ይህንን እንሽላሊት ሰውዬ የጠመድኩት የሀገሬ እናቶች ላይ ጦር ሲዘንብ መደገፍ ብቻ አይደለም፣ ጦር ሜዳ ድረስ ሄዶ ሲናገራት የነበረችዋል እያንዳንዷን አስቀምጫታለሁ። ሸረዲት አሁንም እስራኤልን እየደገፈ ያለው እስራኤል ለአማራ ሕዝብ ስስ ልብ ነች። ስስ ልብ ብዙ ሰዎች ክርስቲያኖች ስለሆኑ ብቻ የሚደግፉ ይመስላቸዋል። አይደለም፣ ብዙ ክርስቲያኖች አሉ የማይደግፉ። እኔ እንኳን ጓደኞቼ ከእኔ በላይ እስራኤልን የሚያብጠለጥሉ ነጉማ፣ ሳቂታ አሉ። በርካታ የኦሮሞ ምናምን፣ የደቡብ ምናምን የሆኑ ብዙም እስራኤልን የማምለክ ባህሪ የላቸውም። ሌላውም የማምለክ መብት አለው የለውም እያልኩ አይደለም። እኛ ግን ከእውነት ጎን ስንቆም ለምን ትቆማላችሁ ተብለን ኢትዮጵያዊነቱ ኢትዮጵያዊነታችን ሊነጥቁን አይሞክሩ፣ ሊነጥቁን አይሞክሩ። ከሞከሩ ምላሹ መጥፎ ነው። እንዴ ጭራሽ አልፎ ተርፎ እስራኤል ብጠፋ ኢትዮጵያ ውስጥ ያለውን እስላም እጨፈጭፋለሁ ብሎ የሚናገር ጉድኮ ነው እየመጣ ያለው። ምን አገባን እኛ? በድጋፍ ደረጃ ቆመናል። በድጋፍ ደረጃ ቆመሃል። መብት ነው መብታችን ነው። ከዛ ውጪ ኢራን ስለጠፋችን አንተ ተነጠፋለሁ ብዬ ብናገር ልክ ነው? ድንቁርና አደለ ይሄ? አንተ እውነት ከመሰለ ሀሰት ጋር ቆመሃል። እኔ እውነት ከመሰለኝ እውነት ጋር ቆሜያለሁ። ጋዛ እውነት ነው። የኢራን አያገባኝም። ጋዛ ግን እውነት ነው ለኔ። ወደ ሰፈራችን ልመለስ። ይሄ ሰውዬ የእስራኤል ጉዳይ ለአማራ ተወላጆች ስስብ ልባቸው ስለሆነ ሊያልባቸው ነው የሚያሽቋልጠው፣ ሊያልባቸው ማለት ነው ከጀርባ አንሳው። እውነት ነው፣ ፊቴ ራሱ ከጀርባ ስላለ ነው መሰለኝ። ለራሴ እየደበረኝ ነው እውነት ለመናገር። እንደዚህ ሳየው አያቅለሸልሸኝም ግን፣ ፊት ለፊቴ ቁጭ ብሎ ይዩት እስኪ። አሁን ይሄ ሰውዬ ፊት ለፊታችሁ ቁጭ ብላችሁ ምግብ ይበላላችኋል? ይዋጥላችኋል? የበላችሁት እንደዚህ አርጋችሁ ትውጣላችሁ? አትውጡትም። አይዋጥላችሁም እና ወደ ሴራው ትንተና ላስደምጣችሁ ትንሽ ቱቻኔ ሌላ ላይቀዋለሁ። ቅድም ወያኔ ከተሸነፈ ሱሬ ነው ልኬ ቆለጤን አሳያለሁ ብለህ ነበር አለኝ። አሳያለሁ አሁንም በድርድር አደለ እ የተቋጨው ማንም። ድርድር ማለት እኮ ማንም ማንንም አላሸነፈም ማለት ነው። በቃ አለቀ። እኔ ቆለጤን ማሳየት አይጠበቅብኝም በድርድር ስለተቋጨ ማለት ነው። እሱ ነው አሁን ይህንን እንዳመጣ ያደረገኝ። ራሳቸው ሴራ ሴሩና ራሳቸው የሰሜንን ፖለቲካ ያበላሹና ከዛም በኋላ እነማመድ ከድር ስልጤዎቹ መጥተው የሰሜንን አንድነት ይበጠብጣሉ፣ ከአማራ ጋር ያጣላሉ። ትግሬን ሲጀመር ትግሬ ያጣላችሁኝ አላለም። እናንተ ናችሁ እናንተ ለምን እኛን ታዳምጣላችሁ? እኛ የምናጣላችሁ ከሆነ እኛን ለምትከተላላችሁ የእኛን ንግግር ተግባራዊ ስለምታደርጉ ነው የምትጣሉት። አይደለም የራሳችሁን ተግባር ይ

በተመሳሳይ ደግሞ ያው እነ ስታሊንም የሚሉትን እየሰማን ነው። ለማንኛውም ኧረ የምትጫወቱት የሩጥያቃችን ከዚህ በመቀጠል ይህንን ዜናቸውን አስደምጣችኋሉ። እንዴት እንዴት በነገራችን ላይ ዩቱብ ቻናልን ላይ ፕሮፋይል ላይ በመጫን እዛ በመቀጠል ደግሞ ገብታችሁ ሊንኩን ታገኛላችሁ። ሊያ በትግርኛ ሊያ በኦሮምኛ ሊያ በኤርትርኛ ሊያ በጎጃምኛ፣ በጎንደርኛ የሰራችሁ ስራ ለአብረን እናዳምጣለን። በመላ ትግራይ በዛሬ ሁለት ሰልፍ እየተካሄደ ነው። የጊዜያዊ አስተዳደሩ ፕሬዚዳንት ጀኔራል ታድሰ ውረደ ሁሉም የመንግስት መስሪያ ቤቶችና ድርጅቶች ተዘግተው ሰልፉ ላይ እንዲሳተፉ ማሳሰባቸውም ተገልጸዋል። ወደ ቀያችን መልሱን በሚል የሚካሄደው ሰላማዊ ሰልፍ ከትግራይ በተጨማሪ በተለያዩ የዓለም ክፍሎችም እንደሚደረግ ነው ለማወቅ የተቻለው። ባለፈው ሳምንት ተፈናቃዮቹ የጊዜያዊ ፕሬዚዳንቱን ጽህፈት ቤት ቅጥር ግቢም ጥሰው በመግባት ተቃውሟቸውን ማሰማታቸው የሚታወስ ነው። በዛሬው ዕለት የተጠራው ሰልፍ አጠቃላይ የዋት መዋቅርና በውጭ ሀገራት የሚገኙ የዋት አባላትና የትግራይ ተወላጆች የሚሳተፉበትና በአስቸኳይ ተፈናቃዮቹ ወደ ወልቃይት እንዲመለሱ የሚጠይቅ ነው። የወልቃይት ጠገዴ ጠለምት ሰዎች ልሳን ግፉዋን የህዝብ ግንኙነት ተጠሪ አቶ ቻላቸው አባይ የዛሬው ሰልፍ በህወሓት የተቀነባበረ ዋናው ዓላማ ወልቃይትን በጉልበት ወደ ትግራይ ለማካለል እዚህ ጋር ነው፣ ነጥብ። ህወሓት እንዴት ያ ህዝቡ ህወሓት ላይ ሰላማዊ ሰልፍ ወጥቶ ህወሓት አቀነባበረው ብለው ሴራ ዜና ይሰራሉ። እኔ ለህወሓት ጥብቅና ላይ የቆም ገደል ይግባ ሲፈልግ፣ እኔ ለህዝቡ ነው። ህዝቡ ተበድያለው እያለ ድምጽ ከመሆን ህወሀት አደባባይ እንዲወጣ አደረገው ማን ላይ ህወሀት ላይ ምን አይነት ሎጂክ ነው እንደዚህ አይነት የሴራ ዜና እየሰራ ጥያቄ ያለውን ህዝብ እየሰደብክ በዚህ ንግግር ላይ ራሱ ምን አለ ከዚህ በፊት አፈናቅለው ገለው ሰፍረው በነበሩበት ትግራይ በወልቃይትና ሁመራ በጦርነቱ ጊዜ በህልውና ጦርነቱ ጊዜ ተፈናቅለው ወደ ትግራይ የገቡ ሰዎች መልሱን ብለው ሰላማዊ ሰልፍ ሲወጡ ህወሀት ከጀርባ አቀነባብራለች ታዲያ ያቀነባበለችው ሰልፍ ራሷ ላይ ነው የወጣው። ቢሮ ሰብሮ የታደ የጀነራል ታደሰ ወረደን ቢሮ ሰብሮ የገባው ህዝብ ምን፣ እኔ ሊገባኝ አልቻለውም። እንደዚህ አይነት የሴራ እንትን እየሰራ አንተ ነው ያመጣብኝ። ለማንኛውም በጋሽ ዝንጀሮ እንሂድበት ወይስ ይቅር ንገሩኝ። በጋሽ ዝንጀሮ እንሂድበት ወይስ ይቅር? በጋሽ ዝንጀሮ እንሂድበት የምትሉ አንድ ቁጥር ጻፉ። በጋሻጭ በርባሪ እኔ ደግሞ እንትና ከዲር ፕሮፋይልን ዝንጀሮ አድርገህ በዝንጀሮ ላይ እንሄድበት ትላለህ። አንድ ቁጥር አንድ ቁጥር በጋ ዝንጀሮ